የመስቲካውን እናውራ። አዎ መስቲካ ያኝካሉ። በዚህ ዙሪያ የተደረገ ጥናት አለ። ኤልሲ የምታቀርበው ግን፣ ስንቶቻችን የመስቲካ ምኳስ አስቸኛኝ ካለ፣ አሁን እኔ ካኘኩኝ ሰው ሁሉ የሚሸሻ ጧሚ ያደርጓሉ። መስቲካ በነጠላ ጫማ ነው የምትሄደው ይባላል መስቲካ እንድትዞሩ ላይ ያረጉሃል መስል ጋቢ እያጠብክ ነው ወይ ጋቢ ነው እንደምታጥበው ምናምን ነገር ይባላል። እኔ እንኳን ማግኘት አልችልም። አዎ እኔ በጋቢ ማጠቡ መሰለው ነ ይመስላል ወይ ቋንጣ ፍርፍር የከተትኩ ነው ይመስለገውች አንዳንዴ ስጋ ብትበላ ይመስላል። ስጋ ነው አዎ አዎ አልታኘክ እንዳለ ታረጓለ በግራ ሁን የሚያጮቡ ደግሞ አሉ። በጣም እንትን የሚያደርጉ ግን ሴቶች እኮ እንዲታዩ ነው የሚያጮቡት። ዞር ብለህ እንድታያቸው አልታይ ሲሉ እንደዚህ ነው የሚያደርጉት። ወንዳ ያጮህ ሴቶች ነው የሚያጩት፣ እና ምክንያቱም ይሄ ነው። በጥናት እንደደረስኩበት ወንዶችም እያጩሁ ነው፣ ግን አያምርም። ግን ማስቲካ ስተኛኘክ በጣም አሪፍ አሪፍ አለ። በግማሽ ከንፈር ስም ነው አስተኛኘክ ምናምን፣ በጣም ውበት ያለው አስተኛኘክ አለ። የምታየው እንዴት ልታኝ ከሆነ ብዬነ አስተያየት አስተኛኘክም አለው። ስታይል የሚያምርባቸው ሰዎች አሉ። እውነት ነው እውነት ነው። ስለዚህ ከኛ አልፎ ሰዎች እንደሚረብሽ ነው ማለት ነው የሚያሳየው። መስቲካ ከልምድ ጋር ተያይዞ ደግሞ ካለ መስቲካ የማይውሉ ሰዎች አሉ። ልጆችም እንዲህ አይነት ልምድ ያላቸዋሉ። መስቲካን የማኘክ ልምድ ያላቸው ማለት ነው። ሰሞኑን ከተሰሙ ዜናዎች መካከል አንድ ሰው በኋይት ሃውስ አሁን ቃል አቀባይ ሆነው የገቡ ሰው ናቸው። ሺን ስፒሰር ይባላሉ። በግማሽ ቀን ውስጥ ሁለት ነጥብ አምስት ፓኮ ሶስት ፓኮ ለመሆን ግማሽ የሚቀረው ማለት ነው ያኝካሉ እኚህ ሰው አሁን አወዛጋቢያ እስቴት እየሰጡ፣ እንደውም እንደ አለቃቸው እሳቸው ማነጋጋሪ ለመሆን እየተቃረቡ ነው። እኚህ ሰው ግን ለመስቲካ ያለኝን ፍላጎት ማቆም አልችልም፣ ለአመታት ያለፍኩበት ነው። ወደ ሁለት ነጥብ አምስት ፓኮ እስከ ግማሽ ቀን ድረስ ጨርሳለሁ። የሚገርመው ደግሞ አይተፉም፣ እኒህ ሰውዬ ይውጣሉ፣ ይውጣሉ። የዲሞክራቲክ ፓርቲ የስትራቴጂክ ናቸው ሰውየው ማለት ነው ፈለገ ሪፐብሊካ ይወጣሉ። አስር እንኳን ነው የሚይዘው ብንል ወደ ሀያ አምስት እንደዚህ ማለት እኮ ነው። በጣም ይበላሉ ሰው የሁለት ነጥብ አምስት ፓኮ ሲባል ማለት ነው የልምዳቸው መነጋገሪያ ሆኖ ነበር እና ከዚህ ጋር ተያይዞ የመስቲካ በማኘካችን ምን ጥቅምና አሉታዊ ነገር ይሰጠናል? ምክንያቱም ልጆች አሁን ይወጣሉ፣ አንጀት ላይ ይጣበቃል፣ ይገላል። እንዲህ አይነት ብዙ ራሱ ማስቲካ ከአንጀት ነው የሚሰራው የሚባል ነገር ከውሻ አንጀት ነው ላለመግዛት ሲፈልጉ ድሮ ከውሻ አንጀት ነው ይላሉ ከአይጥ ነው ተባለ ከምን ከአይጥ አንጀት ነው ተባለ። እንደይምርሰል ነው እንደዚህ ነው ያሉ የሚሉት፣ እንዳልከው ወይ እንት እንዳለችው፣ እንዳይገዛላቸው አሁን አንድ አንድ ነገር እንድትጠላ የሚያደርገው ነገር ይሄ እኮ ከዚህ ነው የተሰራው ተብሎ እንዳትጠይቅ። ወለ በተለይ ለልጆች እንደዛ አይነት ነገር አንዴ፣ እሱ እኮ ከ እንደዚህ ነው፣ ለጤናም ጥሩ አይደለም ይባላል፣ ይገዛልኝ ብለ እንዳጨቀጭቅ ማለት ነው። ግን በትክክል ከምን እንደሚሰራው ይነግሩ ጥሩ ነው እ እ አሁን ለምሳሌ አንዳንድ የማስቲካ አይነቶች የእጽዋቱን የአትክልቱን ከፊት ለፊት ይለጠፍና ከነኚህ ንጥረ ነገሮች የተሰሩ ናቸው ይላሉ። እንዳልከው ከአንጀት ሳይሆን ከጎማ ላቴክስ ጎማ ነገር ያለው መሰለኝ ካልተሳሳትኩ፣ ይመስል እና የተለያየ ፍሌቨር ተደርጎበት ነው የሚሰራው። እና ብዙ ጥቅም አለው መስቲካ ማኘት። ግን አሁን እነ የማንቸስተር አሰልጣኝ የነበሩት በማኘክ በጣም ይታወቃሉ፣ አይደለም? አዎ፣ መስቲካ በጣም ነው እንጂ። ይኸውልሽ አንዷን እኔ እኮ ፈርጊ ስንት ፓኬት ማስቲካ ይሆን የሚያኝኩት እኮ ብለን ሁልጊዜ ስናስተላልፍ ከአፋቸው አይጠፋም። አስር ጊዜ ልጠው ወደ ውስጥ እንዳስገቡ ነው። የማስቲካቸው አይነት ግን እስከ ዛሬ ድረስ ተለይታ አትታወቅም። ብዙ ጊዜ ግን ብዙ ጊዜ አስተዳደጋችንም ይመስለኛል ከምንድነው ማስቲካ የሚሰራው ወይም ደግሞ ይገዛልኝ የሚል ጥያቄ ሲመጣ ከውሻ እንጀት ምናምን የሚሉ ምላሾች ህጻናት ኢኖቬቲቭ እንዳይሆኑ የሚያደርጋቸው ይመስለኛል እንደዚህ አይነት አስተያየቶች ይመስሉኛል ከፈጠራ ስራም ወደ ጎን እንድንሆን የሚያደርገን። በቃ ከዛ ነው ምናምን የሚል አይምሯችን ውስጥ እንዲመጣ የሚያደርገን እንጂ ምናልባትም እኮ ይህንን የሚሞክሩ ህጻናትም ሊኖሩ ይችላሉ። ይሄ እንዴት ነው የሚሰራው? ወደሚለው ምርምር ውስጥ የሚገቡ

ሲበላም ራሱ አሁን ማስቲካ ሲበሉ ስታያቸው የሚደብሩም አሉ፣ ደስ የሚሉም አሉ። በቀኝም በግራ በጣም ስታይሉ እንትን ያደርጋል። በቀኝ የሚያኝኩም አሉ፣ በግራ የሚያኝኩ አሉ። ግን በጣም የሚገርመኝ ያኔ ተጫዋች እያሉ ለምንድን ነው ለተጫዋች የሚሰጠው ማስቲካ? ምንስ እንዲያደርግለት ነው? አሁን ያኔ ልክ ነህ ሲያሟሙቁ አይታ፣ ለምሳሌ በዚህኛው በቡናና በጊዮርጊስ በኩል ማሟሟቂያ ነው በለውና መክፈያው በግራውም በቀኝን በለውና ከላይ ማሟሟቅ ሲጀምሩ እኮ ደጋፊዎች ከላይ ሆነው ማስቲካ ነው እኮ ፓኬት ፓኬት የሚወረውሩላቸው ለመሬት። ያንን አንዱ አንበሉ ወይም ደግሞ አስተባባሪው ያነሳና ና አንዳንድ ያድላቸዋል። ግን እኔ የሰባ ስምንት ዓመት ማለት ዋንጫ ስንጫወት የማደርግ እዛ ተወልቼ ነው የገባ ማስቲካ ውሃ ነበር ተቃዋፊ ውስጥ ከማደረጃ ጋር ትንሽ ማስቲካ አልመሰል አለኝ፣ እና ማስቲካ ጨመረብኝ ነበር። እንዲህ አለ። ኖርማል ታኝከው፣ በስሱ ታኝከው። ስናንተ መቼ እየረገጥከው ነው ያቀለጥከው? አይ አፍላይም ኮ ሲቆይ አንዳንዴ እንትን ይላል፣ ብጥስጥስጥስ ብሎም እኮ የሚሞማበትም አጋጣሚ አለ። አንዳንድ አንድ ወይ የበላ ወይ ያኘክ እንቅልፍ ቢወስድ ላታገኙት ትችላለህ። ማስቲካውን ብጥስጥስ የማለት ነገርም አለው ከዛ ጋር ተያይዞ ምናልባት አልባት ገኔ ላይም የተፈጠረው ያ ነው የሚመስለኝ። ከተዋት ጀምሮ ነው የሰጡት። መንፋት ደሞ የሚነፋ አለው መንፋት። አንድ ቀን ሳልችል ነው ማስቲካ ቆምኩት። መንፋት እኔ ይችላል ብሎ በትንሹ ዚያ ጋር ፍንድት ይላል። ገና ካፌ እንደወጣ አንዳንድ ሴቶች አሉ። በቃ በደብ አድርጎ የሚለፉት አምፖል፣ ሳሎን፣ መኝታ አምፖል የሚያሳቅ እና ጠቅልለው በምላሳቸው ልክ እንደ ምንድን ነው እንሽላሊት፣ ምንድን ነው እንደ ቶም ኤንድ ጄሪ ይከቱታል፣ ያስገቡታል። ደግሞ እንዲህ ጠቅልለው ማለት ሳይፈነዳ ማለት ነው። ና ስቦም ያስገቡታል። ይሄም እኮ አርት ነው። ሌላው ከማስቲካ ጋር በተያያዘ ምግብ ሊበሉ ሲሉ ማስቲካውን ጠቅልለው ጠረጴዛ ላይ ያደርጉታል። ከዛ በኋላ መልሰው ይበሉታል ማስቲካውን ይሄ ደግሞ በጣም ለሚያይ ሰው እንትን በስኒ ነው የሚቀመጡት፣ በስኒ ነው የሚቀመጡት። ይሁን ስኒ አጠገብ አሁን ገና ያለው ስኒ ምናምን በሌለበት ቦታ አንዳንዶች እንዲያውም ስኳር ላይ ያስቀምጡታል። የስኳር ማውጫ አስቀምጠናል ያስቀምጣናል። ምስ አዎ፣ በስኒ ተደርጎ ስኳር ይደረግና ቀን ሙሉ ቀን ያኘኮው ደግሞ ለነገ ጠዋት ይቀመጣል። በጣም ደስ የሚለው በጣም ጥሩ ያለው ነው። ደስ የማይለው ነገር ደግሞ እና አሁን ቦታ የሚለጥፈው አለው ስቴዲየሙ፣ ብዙ ጊዜ ገጥሞኛል እንደዚህ በቃ ማስቲካ ልብስ ላይ በሌሎችም ሰዎች ማለት የተመራ ቡድን ደጋፊውን አላቅም ብቻ ብቻ ማስቲካውን መጣያ ቦታ ስለሚጠፋ ነው። አንዳንዱ በወረቀት ይጠቀልልና ቢያንስሱ ይሻል። በወረቀት ይጠቀልልና ጥግ ያደርገዋል። አንዳንዱ እዛው ከተቀመጠበት አጠገብ ያደርገዋል እና መጥቶ ደግሞ ሰው ሲቀምጥ ባኛው እንግዲህ ትምህርት ቤትም አውቶቡስ ላይ የትም ቦታ፣ በጣም በቃ ልብስ ደግሞ ማስቲካ ላይ እንትን ካል በጣም ነው የሚደብህ። በተለይ ጥቁር ልብስ ልታስተካክለው እንኳን ማትችለው አይነት ነው የሚሆነው። ደግሞ ማታየው ነገር ነው እንግዲህ። ስትቀመጥ ከኋላ መቀመጫ ያን አታይም ሰው እያየት ይላል ማስቲካ ተለጥ፣ እንደ አይን ማለት ነው። ለማንኛውም እንግዲህ ኤሲ እያጫወተችን የሚገኘው የመስቲካ አስተኛኝክን ነው። ያው ያው የላቴክስ አለው እያየው የነበረ አሁን የሚሰራበት ማለት ነው። የተለያዩ ፍሌቨሮችም ውክ ይገኙበታል። ላቴክስ ይገኛል። እንደ የምርጫ በቤት ውስጥ መስራት ይቻላል። ሌላ ቀን ነግራቸዋል። በቤት ውስጥ እንደት መስራት ይችላሉ የሚለውን አሁን እዚህ ላይ እያየው ነበረ። እንደ የመስቲካ አይነት የሚገቡበት ኢንግሪዲየንቶች ይለያያሉ። ግን እንዲሳብ የሚያደርገው ላቴክስ ነው በዋናነት የሚል መረጃ አለ። ይህ መስቲካ ግን ጥቅም አለው። አሁን ለተጫዋቾች ለምን ይሰጣል? የፐርፎርማንስን ያሳድጋል አስተሳሰብ ላይ ማለት ነው። ምክንያቱም አሁን የተደረገው ጥናት እኔ እኮ በእኛ ላይ ያገባው ፐርፎርማንስ ፐርፎርማንስ አይ ያደርጋል። ጥናቱም አሁንም አቀርበው ይሄ ነው። ሲታኘክ ወደ ስምንት የሚደርሱ የአእምሮ ክፍሎችን መስቲካ ሲታኘክ ይነካሉ። እነዛ ክፍሎች ደግሞ ከእንቅስቃሴ ጋር የተያዙ ናቸው እና ፐርፎርማንስን በደንብ ያሳድጋል። በጥናት የተረጋገጠ ነው። ለምሳሌ ተማሪዎች መስቲካ የሚያኝኩና የማያኝኩ የሚያኝኩት የተሻለ ትውስት አላቸው ፈተናቸውን ለመስራት ማለት ነው። ስለዚህ በርከት ያሉ ጥቅሞች አሉት። ከዛ ባሻገር ደግሞ ሰዎች ሲደክማቸውና ትኩረት የሚፈልግ ስራ ሲሰሩ መስቲካ ቢያኝኩም እንደዚሁ ተጨማሪ ጥቅም እንዳለው ይነገራል። ያው አፍ ውስጥ ባክቴሪያ እንደሚዋጋ እንደውም አንድ ነጠላ መስቲካ እስከ አንድ መቶ ሚሊዮን ባክቴሪያ አፍ ውስጥ እንዲጠፋ ያደርጋል። ካለው አስር ፐርሰንቱን ብቻ ነው ይላል የሚያጠፋው አንዱ መስቲካ ማለት ነው። አስር ፐርሰንት ከሆነ ዘጠና ፐርሰንቱ ስንት ሚሊየን ባክቴሪያ ይዘን እንደምን ዞር? አዎ ባክቴሪያ ቢወጣኛ ራሳችን ምን ሞት ነው ይመስለኝ ሽሪንክ ምናረግ ነው። የተወሰኑት ያው የሚያስፈልጉ አሉ። የተወሰኑ የባክቴሪያ አይነቶች የሚያስፈልጉ አሉ። በዚህ መልኩ ጠቀሜታ ይሰጠዋል። እኚህ ሰው ግን አብዝተው ማኘካቸው የጎንዮሽ ጉዳት ሊያመጣ ይችላል። ተመሳሳይ ልምድ ያላችሁ ሰዎች ማለት ነው ከመንጋጋ ህመም ይጀምራል። የመንጋጋና የአንገት ህመም ሊያስከትል ይችላል። ዝም ብሎ በማኘክ ማለት ነው መስቲካውን። ራሱ ከዛ ባሻገር ስኳር ያላቸውን አሁን ላይ ሰዎች ሹገር ፍሪ የሆኑ መስቲካዎችን ይመርጣሉ። ስኳር ያላቸው ከሆኑ ደግሞ ተጨማሪ አሉታዊ ችግሮች ይኖራል። የሆድ ህመም አለ፣ ሆድ መንፋት። ስናኝ ከአየር ወደ ውስጣችን ይገባል ወደ ሆዳችን እና ሆድ መንፋትም እንደዚሁ ሊያጋጥም ይችላል። ጨጓራችን ደግሞ መስቲካ ስናኝ ከምግብ ጋር ይምታታበታል። ምግብ የጎረስን ነገር ይመስለው እና አሲድ ይረጫል። ስለዚህ ለሆድ ህመም ለጨጓራም እንደዚሁ ልንጋለጥ እንችላለን ተብሏል እና ከኚህ ሰውዬ ጋር ተያይዞ በግማሽ ቀን ውስጥ 25 ማስቲካ ማኘካቸው ጥቅሙና ጉዳቱ ምን ይመስላል፣ የሚለው ነው የታየበትና ግን ካምሮ የማሰብ አቅምን ያሳድጋል፣ ትኩረትንም እንደዚሁ እንድናገኝ ያደርጋል ነው። ግን አጠቃላይ እንትሩ ሙሲ በከዚህ በፊት አንድ እንደዚሁ ፕሮግራም ሰርተን ነበርና በተለይ በተለይም አንዲት ህጻን ልጅ በተደጋጋሚ ማስቲካ ከማኘካ ጋር በተያያዘ ለኦፕሬሽን የተጋለጠች እንደነበረች ማንሳት ችለን ነበረ። ሆዷ ውስጥ የማስቲካ ክምችቱ ማለት ነው በጣም ከፍተኛ ከመሆኑ ጋር በተያያዘ ለህልፈተ ህይወት ልትጋለጥ ስትል ቤተሰቦቿ ወደ ሆስፒታል ወስደዋት እንደዚሁ በኦፕሬሽን እንዲወጣላት እንደ ተደረገ ከዚህ ቀደም አንስተን ነበርና በጣም አደጋው ከባድ ነው። ከባድ ነው ግን ሲታኘክ አይፈጭም። ዋናው ነገር መስቲካ ስለማይፈጭ ይወጣል ነው የሚባለው። ይወጣል በፊት እስከ ሰባት አመት ይቆያል እንደዚህ ይባል ነበረ። አይቆይም እንደዛ ስለማይፈጭ ቀጥታ ይወግዳል ነው እንትን አለው። ግን ማስቲካ ይሻላል በየግርግዳው ከመጠጠቡ፣ እንዴት ነው በቀኝ ነው በግራ ነው የሚታኘው? ዋናው የተለመደው ማስቲካ እንደ ጥርሱ መሰለኝ። አንዳንድ ሰው እኮ ባንዱ ብቻ የሚጠቀም አለ መሰለኝ፣ ባንድ በቀኙ ብቻ የሚያኛቅ በቃ በቀኙ። በግራው በኩል የሚፈራ ሰው አለ፣ ለማግኘት ምግብም ቢሆን እንደዛ የሚያደርግ አለ። ግን ብዙ ጊዜ በቀኝ እኔ ቴክኒሻናችን ምስራቅ ቅድም በስታይል ማስቲካ እየበላች ነበር፣ አሁን ስናወራ አቆመች። አይ ያው የጥርሱ ሁኔታ ነው የሚወስነው። ጥርሱ ደህና ከሆነ እየቀያየረም ሊያኝክ ይችላል። እኔ ግን ብዙ ጊዜ የምቸገረው ምላሴን እየነከስኩ ምናምን በጣም እቸገራለሁ። ማስቲካ ሳኝክ እኔ ከንፈሬ ትልቅ ስለሆነ እሱ ነው የሚገባው ቀድሞ እየተከታተላችሁ ያላችሁት የመሰሪ